እግዚአብሔር ህፃናት እንዲሞቱ ለምን እንደሚያደርገው በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን እራሱ ያውቃል። እግዚአብሔር ህፃናት የሁላችን ሁላችንም ጠይቃለን። እሺ እኛ ስብ ኃጢያታችን ለምንድነው ህፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆነ የሚያውቃቸውን ህፃናት፣ መጨረሻቸው መልካም እንደሆኑ ያወቃቸውን ህፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸዋል። ይሄ የራሱ አሰራር እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድነው ህፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ፣ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድን ነው? እነዚህ ህፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብሎ ይተረጉማሉ አባቶቻቸው። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካምን ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንፃር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱን ከመጎዳት ሰውን ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል፣ ይህንም ደግሞ ይቀስፈዋል። መቆየቱ የማይጠቅመው አለ። ደግሞ ደግሞ እንደዚህ ስላችሁ ጊዜ እንደው እየታየው እኔ መቆየት አይጠቅመኝ ዛሬ አንሳኝ፣ እንዳት እንደው እኮ ሰው እኮ የሰው ነገር መቼም ሰው የሚነግሩት እንትቶ ያልነገሩትን የሚይዝ እንደሱ እያልኩኝ አይደለም። እንደሱ አጥበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲሁ ጸድቅ ያለው ማለት ነው አስተካክለኝ ጊዜ ስጠኝ ቆየኝ እስካፈራ አትቁረጠኝ ነው የሚባለው ግደለኝ ማለት አይቻልም እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ሊሄድ እናፍቃለሁ ማለት የሚችል ስለዚህ እግዚአብሔር ቆይቶ ለምንድን ነው እንዲያው እገሌ ለምን ተቀሰፈ እገሌ ምንም እንዲህ አለ የማይቆየውን ሰው እንዲሁም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምረት በር ውጭ በር እንዳይዘጋበት የሚያስምር ነገር ሳለው እኳ እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያን እንደ ፈርዖን ያለውን ፍትሁን ያሳየዋል። እግዚአብሔር ምረቱን ላልተጠቀመ ሰው ፍትህ ይሰጠዋል፣ ፈታሂነትም ስላለው ከዚህ የተነሳ ፈርዖንም አነሳው። እንዲሁም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ